በባለፈው ኢንተርቪው ላይ የሚፍታህን ምርጫ ዘርዝሮ ነበር፣ ራሱ ማለት ነው። እሱን ምርጫዎች ይች ልጅ ታሟላለች አታሟላም የሚለውን መልሱ ለእናንተ ነው። እንግዲህ በጣም መወደውና የማከብረው ጓደኛዬ ወንድሜም ማለት እችላለሁኝ። ሳይነግረን ሊሞሸር ነው መሰለኝ። ሲያጭ አልነገረንም፣ ሲመርጥ አልነገረንም። አሁን ደግሞ ሰርጉን ጥሎ እንዳይበላፍሩ በነገራችን ላይ ማለት ነው። አፍሳታል ማለት አፍሰሸዋል አንጅ አቦ ተፋፍሳችኋል። በቃ አንድ ሴት ልጅ ግን ማለት ነው ወንድ ልጅ ለትዳር ስትመርጥ፣ ወይም ደግሞ ወንድ ልጅ ሴት ልጅ ለትዳር ሲመርጥ የራሱ የሆነ መስፈርት ይኖረዋል። ከነዛ መስፈርቶች መካከል ግን ሰማንያ ፐርሰንቱን፣ ሰባ ፐርሰንቱን ካገኘ ይገባበታል። ልጅቱን ግን አድናቂዋ ነኝ። ለምንና አድናቂዋ እንደሆንኩ ታውቃላችሁ? የሚፍታህን የአርባ 40 ዓመት እቅድ አስጥላ አሁን ወደ ትዳር እንዲገባ ያሸነፈችው ይመስለኛል። በሀሳቡን ሀሳቡንም እንደቀየረ ነው የሚሰማኝ እንደኔ ከሆነ ማለት ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾቼ ሰላም፣ ጤና፣ ፍቅር በያላችሁበት የዓለም ዳርቻ ደረሳችሁ። ክቡራንና ክቡራት ተመልካቾቼ እንደምን አላችሁ? እንደምን ሰነበታችሁ? ጆሮ ለምን አታድግም አሉት፣ በየት በኩል ጉድ እየሰማሁ ልደቅ፣ በየት በኩል ልደቅ ጉድ እየሰማሁ አላሉ። እኔ ወንድሜ፣ ጓደኛዬ የምለው ሰው ከርቶኛል በላስ ከርቶኛል። ከክዳት አይተናነስም ይሄ ማለት ነው። ሰው አግብቶም እንደሆነ ለጓደኛ ለወንድሙ መጀመሪያ ላገባ ነው ተብሎ ይነገራል። አጭቶም ከሆነ ላጭ ነው ተብሎ ይነገራል። እንደገና ደግሞ ለወደፊት ትዳር አስቦ እጮኛ እሱም ከሆነ ለወንድም ይነገራል። ሸሃዳ ሐረካት በጣም ወደው የምሳሳለት ጓደኛ ወንድሜ ሁለ ነገሬ ብዬ የማስበው ሰው ፏ ብትና አንዲት የሆነች ቆንጆዬ ልጅ ይዞ መጥቶ፣ ማሻላህ ደግሞ ከአይን ይጠብቃት። ታምራለች። እስኪ ለማንኛውም ትንሽ ዓለማቸውን እንደንትን እየቀጩ ስለሆነ ትንሽ ላስጎብኛቸው። ትንሽ ትንሽ እዚህ ጋር ተመልከቱ። ጉድ፣ ጉድ፣ ሚፍታ፣ ጉድ፣ ሚፍታ፣ ጉድ፣ ሚፍታ፣ ጉድ ሚፍታህ ይህ ሁሉ ዓለምህን እየቀጨህን እንዲሁ የለሁም። እንዲሁ ሶሻል ሚዲያ ላይ ለመሆን የለሁም። ለማንኛውም እኔ ምን እንደሆነ ነገሩ ነገራቶች ይሄው፣ በእርግጥ እኔ በቃ ስሜቴን ፍሊንግ ለተመልካቾች ለእናንተ መግለጽ ፈልግን ነው የመጣሁት ነገር ግን ምንድናት፣ ወደየት ናት፣ እንዴት ናት የሚለውን ገና ደውሌ አፍረጥርጭ ጠይቀዋለሁ ማለት ነው። አሁን ላይ ግን ካየሁት አንጻር አንድ ነገር ትዝ ብሎኛል። ልጅቱን ሳያት ትዝ ያለ ነገር አለ። እሱ በሴት ዙሪያ ታስታውሱ ከሆነ የሆነ ሰዓት ላይ ቃለመጠይቅ አድርገው ምንድን ያለው ምርጫዬ ስፖርት የምትሰራ ጂም ምናምን ነገር አብራ የምትሰራ ሺዝ ስማርት ሴት የሆነች የሆነ ምን ልበላችሁ፣ ቀልጠፍ ያለች ነገር ዝሮ ታይፑን ገልጾልን ነበር ከዚህ ቀደም ማለት ነው። እና ያንን ታይፖ ጋ አሁን ይች ልጅ እያመሳሰልኩ ነበር። ቆንጆ ናት፣ በጣም ቆንጆ ናት። ቆንጆ አደለችን ብል የቅናት ነው የሚመስለው። ያው እያለ ግን አልቀናም ትላላችሁ ቆንጆ ናት። ማሻአላህ አለይክ ማለት ነው። ቆንጆ ናት፣ በጣም ቆንጆ ናት። ነገር ግን ነገር ግን የለውም። አሁን ፕላስ እንደገና ሲያዋት ቀልጠፍ ያለች ትመስላለች። ደህናናት ስማርት ነገር ትመስላለች። ሲዋት ለቤተሰብ አይነት የምትመጥን ልጅ ትመስላለች። እንደገና ልጅነቷንም ወድጀዋለሁ ግን ቅር ያለ ነገር አለ አንድ ፎቶ ይህንን ፎቶ ወንድሟ ነው ወይስ ማን ነው ይህንን አጣራ ይህን ሳታጣራ እንዳገባ ማን እንደሆነ አጣራ ይህንን መጀመሪያ እኔ ላጣላችሁ አይደለም ስቶሪ ተደርጎ ነው ያየሁት እሷ ናት ደግሞ እሷ አይደለችም ብላችሁ እንዳትከራከሉኝ ማለት ነው ይህንም ፎቶ አጣራ መጀመሪያ ከዛ ውጭ ግን ለሚፍታህ ትሆናለች ብዬ ያሰብኩት ለምን እንደሆነ ታውቃላችሁ? የሆነ ቪዲዮ ላይ ከሚፍታህ ራቂ ምናምናም ብለው እንትን ሲሏት ምናለች፣ አለቀሰች። እንባዋ ከውስጥ ነበር ወላሂ። ለአድ መሱን ነገር ግን ከውስጥ የመነጨ መሆኑን አረጋግጫል ሶ ሴት ልጅ ነገሮችን በፖዘቲቭሊ አይታ በዛ መልክ ሆደ ባሻ መሆን ከቻለች ሺዝ ስማርት ብዬ አስባለሁ ማለት ያኔ የሆነ የምታሳዝን የምታሳሳ ልጅ ናት ብዬ አስባለሁ። ትሆነዋለች የሚለውን ድምዳሜ ማህተቡን አራት ነጥብ የመታሁት የዛ ሰዓት ነው ማለት ነው። ያ ከዛ በኋላ ግን የሆነ ስታት ስቶሪ ላይ ደግሞ የሆኑ ፎቶዎች በቃ ለጭንቅላቴ ወንድሟ ነው ብዬ ሰጠሁት። ይህን አልጠየኩም ገና፣ ጠይቃለሁ። ለማንኛውም ግን ለማንኛውም ግን ለማንኛውም ግን ማለት ነው ምንድናት ወደትናት እንዴት ናት የሚለውን ከራሱ ደውለን እንሰማለን በቀጣው ፕሮግራም ማለት ነው። አሁን ላይ ግን ጓደኛዬ፣ ወንድሜ የማከብርህ ሀቂቃ አፍጠኑ ሰርጉን። ሰርጉ አትሊስት ስታጭ ደብቀህና ስትመርጥም ደብቀህና ሰርጉ መቼም ግዴታችን ነው ጥለህና አበላ ሚዜ ነኝ ነው ያገባ አግብቶ የሚያቀ ሚዛ አይሆንም ብለህ ከንትኑ ላይ ከመዝገብ ሊስቱ ላይ አነሳው ሰይ እችን ነው የዛን ሰዓት ተጋደልን ማለት ነው የዛ ሰዓት እናንተና ዘጠነኛው የዓለም ጦርነት እንጀምረዋለን ማለት ነው በይፋ የማስበው እንደዛ ነው አላኩሊ ሀል ዝሮ ዝሮ ሰውን በእይታ መገመት ባይቻልም በህይወትህ በጣም ጠንቃቃና በምትወስናቸው ውሳኔዎች እውቀትንም እንደዚሁም ደግሞ እርጋታንም አብረህ ያስክ ልጅ ስለሆነ ምርጫህ ተመችቶኛል። እድለኛ ነች አንቺ። ግን አፈሹ ስንቱ አልቅሶ ያላገኘውን ሰው ማለት አፈሽ ምር አፍሰሸዋል። ማሻላ ነገር እሱም ምርጥ ናት፣ እሷ በአካልም በላያ በፊልተር ከሆነ ያቀረብክልኝ ግን ተናግሬያለሁ። ፕሮና ኮሮና ተመልካችቻችን፣ ዛሬ እንግዲህ ፈታ እንዳላችው ተስፋ አደርጋለሁ ማለት ነው። ለማንኛውም ቀጣይ ግን ሚፍታህን ሳፋጠጠው ደውዬ ቪዲዮ እሰራላችኋለሁ እንሻላ ማለት ነው። አሰላሙ አለይኩም ረመቱላ በረካቱ። ቻናል አዲስ ከሆናች ሰብስክራይብ አድርጎ እንደዚሁም ደግሞ ላይክ፣ ፎሎ፣ ላይክ፣ ሼር በማድረግ ይህንን ቻናል ያንቀሳቅሱት እላለሁኝ። አሰላሙ አለይኩም ረመቱላ በረካቱ።